ጤና ይስጥልኝ ውድ የኢንፎቴይንመንት የዩቲዩብ ቻናል ቤተሰቦች፣ ዛሬም በሌላ ቪዲዮ ተመልሻለሁ። ዛሬም እንግዲህ ከዲቪ 2027 ጋር የተያያዙ ሌሎች ተጨማሪ መረጃዎችን ለመስጠት ነው እንግዲህ ይህን ቪዲዮ የሰራሁላችሁ። ዛሬ እንግዲህ አንዳንድ ጉዳዮችን አንስተን በዲቪ 2027 ጉዳይ ላይ እንመለከታለን ማለት ነው፣ እንወያያለን። እንግዲህ ዲቪ 2027ን በተመለከተ ሁለት ቪዲዮዎችን ሰርቼላችኋለሁ። ከአራት ቀን በፊት የለቀቁት ቪዲዮ እንደዚሁም ደግሞ በትናንትናው ዕለት የተለቀቀ ቪዲዮ አለ። በነገራችን ላይ በመጀመሪያ ደረጃ በትናንትናው ዕለት በለቀቁት ቪዲዮ ላይ በተደጋጋሚ በስህተት ዲቪ መሙያ ቀን የሚጀምረው ወይም ደግሞ በሚጀመርበት ወር ከጥቅምት እስከ ህዳር 2027 ብዬ የዓመተ ምህረቱን በስህተት 2027 ብዬ ነው የገለጽኩት። ስለዚህ ለዚህ ይቅርታ እንድታደርጉልኝ መጀመሪያ መጠየቅ ፈልጋለሁ። ከጥቅምት እስከ ህዳር 2025 ነው እንጂ 2027 አይደለም። እንግዲህ ዲቪ 2027 መሙላት የሚጀመርበት ጊዜ ከጥቅምት መጀመሪያዎቹ እስከ ህዳር መጀመሪያዎቹ አካባቢ ነው። አሁን በተለይ ደግሞ በስፋት በጣም እየተነገረ ያለው ከጥቅምት 16 ጀምሮ እስከ ህዳር 16 ባሉት የአንድ ወራት ጊዜ ውስጥ ማለትም በዚህ በ2025 በያዝነው አመተ ምህረት ማለት ነው በያዝነው ወር ጀምሮ እንግዲህ ዲቪ መሙላት ይጀመራል የሚል ብዙ መላምቶች ነው እንግዲህ እየተቀመጡ ያሉት በእርግጥ ነው እኔ እስካሁን በየትኞቹ አይነት መንገዶች ለማረጋገጥ ብሞክርም አንዳንድ ዩቲውብ ቻናሎች ላይ ከተጠቀሱ እንደዚህ የመውጭ የመሙያ ቀናት በተጨማሪ ሌላ ያገኘኋቸው መረጃዎች የሉም። ለማንኛውም ግን ጥቅምት 16 እስከ ህዳር 16 የሚለውን መያዙ የተሻለ ሊሆን ይችላል ብዬ አስባለሁ። ምክንያቱም በትናንትናው ዕለት በለቀቁት ቪዲዮ ላይ ጥቅምት 16 የሚለው ያው መላምት የተሰጠበት ወይም ደግሞ በግምትም ይሁን በተለያዩ አንዳንድ ነገሮችን ግምት ውስጥ በማስገባት ጥቅምት 16 ጀምሮ መሙላት ይጀምራል የተባለበት ምክንያት በተለይ አንድ ዶላሩ ወይም ያው በ በዚህ ዓመት አዲስ የወጣው የአንድ ዶላር የምዝገባ ክፍያ ወይም የማመልከቻ ክፍያ እንግዲህ እሱ ከሚዘልቅበት ጊዜ አንጻር እንግዲህ ይሄንን ጥቅምት አስራ ስድስት የሚለውን ቀን መያዙ ተገቢ መስሎ እየታየ ነው ያለው። ስለዚህ እንግዲህ እናንተም ጥቅምት አስራ ስድስት የሚጀምርም ሊሆን ይችላል። ስለዚህ ለማንኛውም በጥቅምት እስከ ህዳር ባለው የአንድ ወር ጊዜ ብቻ የዲቪ መሙላት የሚቻልበት ጊዜ እንደሆነ መመልከት ይቻላል። ስለዚህ ከጥቅምት እስከ ህዳር ባለው 2025 ዓ ም ማለት ነው ባለው ጊዜ ውስጥ ዲቪ መሙላት የሚጀመርበት ጊዜ ይሆናል። ለማንኛውም ከዚህ ጋር በተያያዘ ትላንትናም ከዛም በፊት በለቀኳቸው ቪዲዮዎች የተነጋገርናቸው ነገሮች አሉ። ዲቪ ለመሙላት ምን ምን ነገሮች ያስፈልጋሉ? ከእናንተ ምን ይጠበቃሉ? እንደዚሁም ደግሞ በአዳዲስ ህጎቹ መሰረት ደግሞ አንድ ዶላሩን ክፍያ በተለይ ደግሞ ትላንትና በሰራሁት ቪዲዮ ላይ የአንድ ዶላር ክፍያችሁን በምን አይነት መንገድ መክፈል ትችላላችሁ? የሚል አንዳንድ ሀሳቦችን አንስቼ ነበረ። ያው እንደሚታወቀው በዓለም አቀፍ የክፍያ ሲስተሞች ነው እንግዲህ መክፈል የሚቻለው ይህን አንድ ዶላር። እንግዲህ ይህንን አንድ ዶላር የምትጠየቁት ምን ሰዓት ላይ ነው ካላችሁ፣ ደግሞ ዲቪውን ሞልታችሁ ልክ ሳይንን ሰብሚት በምታደርጉበት ሰዓት ላይ ይህን የአንድ ዶላር ክፍያ ትጠይቃላችሁ ማለት ነው። እርግጥ ነው ቤታችሁ ሆናችሁ ይህንን የአንድ ዶላር ክፍያ ልትከፍሉ የምትችሉ ቢሆንም ሆኖም ግን ልክ እዛ ሳይኔን ሰቢኝት ልታረጉ ስትሉ የምትጠየቁት የአንድ ዶላር ክፍያ ግን እዛ ቤታችሁ ሆናችሁ ይህንን ነገር መክፈል ላትችሉ ትችላላችሁ። ምክንያቱም አብዛኞቻችሁ ይሄ አክሰስ ላይኖራችሁ ይችላል። ሆኖም ግን በተለይ ደግሞ የአለም አቀፍ ክፍያ ሲስተሞችን በዲጂታል በሆነ መንገድ ወይም ደግሞ በምትጠቀሙባቸው እንደዚህ እንደ ባይ ቤት የመሳሰሉ ሌሎችም እንደዚህ አይነት መሰል የሆኑ ሲስተሞች እና የተለያዩ አይነት ነገሮች አማካኝነት ወይም የክፍያ ሲስተሞች አማካኝነት ይህን የአንድ ዶላር ክፍያ ልትከፍሉ ትችላላችሁ። አልበዚያ ደግሞ የምትሞሉት በኢንተርኔት ቤትም ከሆነ ወይም ደግሞ አንዳንድ የክፍያ ሲስተሞች ያላቸው የምታቋጫውም ሰዎች ካሉ በእነሱም አማካኝነት ይህን አንድ ዶላር ክፍያችሁን መፈጸም ትችላላችሁ ማለት ነው። ለማንኛውም በእንደዚህ አይነት መንገድ ነው እንግዲህ አንድ ዶላሩ ክፍያ መፈጸም ያለበት። ሌላው ነገር ከዛ ከተመረጣችሁ ወይም ዲቪ ካገኛችሁ ወይም ከደረሳችሁ በኋላ የምትከፍሉት ክፍያም ይኖራል ስለሱ እንመጣበታለን ለማንኛውም ይሄንን ይመስላል በኋላ ላይ ታዲያ ዲቪ ከተሞላ በኋላ ምን አይነት ሁኔታዎች ይኖራሉ የሚለውን ጥያቄ ማንሳታችን በጣም አስፈላጊ ነው እንግዲህ ዲቪ ከሞላችሁ በኋላ አመልካቾች የሚመረጡበት ጊዜ ግንቦት 2026 ነው እንግዲህ የሚሆነው ስለዚህ ምርጫው የሚከናወነው የኮምፒውተር እጣ በማውጣት ነው እንግዲህ ከዚህም በፊት የሚታወቅ ነው ይሄ ነገር ። ስለዚህ የኮምፒውተር እጣ ማውጣት ምርጫው ይከናወናል። ስለዚህ ከነዛ መካከል እናንተ ልትመረጡ ትችላላችሁ። ለማንኛውም ግን ዲቪ እንዲደርሳችሁ ወይም ደግሞ ዲቪ ላይ ልትመረጡ እንድትችሉ የምታሟሏቸው ሰነዶች በጣም በጣም አስፈላጊ ናቸው። የምትሞሏቸው መረጃዎች በጣም አስፈላጊ ናቸው። ከነዛ መካከል ትናንትና ያነሳውላችሁ የፎቶ መረጃችሁ በአንደኛውና ወሳኙ ነገር ነው። ሌላው ነገር ደግሞ በዲቪ አሞላል ወቅት የምትጠየቋቸውን የምትመልሱበት መንገድ እንደዚሁም ደግሞ ከዛ በተጨማሪ ደግሞ አሁን በአዲሱ ሕግ መሰረት አንድ ዶላሮቹን ክፍያ የምትከፍሉበትም አክሰስ ያላችሁ መሆኑን በራሱ እንደ መለኪያ ይታያል። የሚል እንግዲህ አመለካከት ነው እንግዲህ በዚህ ሰዓት እየተሰራጨ ያለው በስፋት። ስለዚህ ብቻ እነዚህና ሌሎች የምትሞሏቸው ነገሮች እና የምትጠቀሙባቸው እንደዚሁም ደግሞ በዛ ወቅት የምትሞሏቸው እያንዳንዳቸው ነገሮች የእናንተን የመመረጥ ያላችሁን ከፍተኛ ሁኔታ ሊያመለክት ይችላል። ስለዚህ የምትሞሏቸው ነገሮች በጣም ወሳኝና አስፈላጊ የሆኑ ነገሮች ናቸው። ስለዚህ በትክክል መሙላታችሁ እያንዳንዱን ኢንፎርሜሽናችሁን ከጋብቻ ሁኔታችሁ ጋር የተያዘም ሊሆን ይችላል፣ ከቤተሰብ ጋር ነጠላ ካልሆናችሁ ማለት ነው። ነጠላም ከሆናችሁ ደግሞ የትምህርት ደረጃችሁን ወይም የሥራ ሁኔታችሁን፣ እያንዳንዷን ነገሮች፣ የምትጠየቋቸውን ነገሮች የምትሞሉበት መንገድ ስለ እናንተ በደንብ ይገልጻል። ስለዚህ ከዓለም አቀፍ ደረጃ በሚሊየን የሚቆጠሩ ሰዎች ናቸው ዲቪ የሚሞሉት እንደምታውቁት። ስለዚህ እነዚህ በሙሉ ከተለያዩ አይነት አገራት ስለሆነ የሚሞላው ስለዚህ እናንተ ከነዛ ውስጥ ወይም ደግሞ ከሚመረጡት 55 ሺህ የሚያክሉ ሰዎች መካከል አንዱ እንድትሆኑ ብቁ ሊያደርጋችሁ የሚችሉትን እንግዲህ ፎርሞችን በትክክል መሙላታችሁ በጣም አስፈላጊ ነው። ለማንኛውም ከተመረጣችሁ ግንቦት 26 ላይ ነው ይሄን እንግዲህ ውጤት ማየት የሚቻለው ግንቦት 2026 ይቀርታል። ግንቦት 2026 ላይ እንግዲህ ይህንን ውጤታችሁን ለማየት የምትመለከቱበት ብቸኛውና ብቸኛው ነገር ትላንትናም ያሳየኋችሁ የኮንፈርሜሽን መንበራችሁን በመያዝ ነው። ይሄ ኮንፈርሜሽን መንበራችሁ አስራ ስድስት ዲጂት ያለውና ልክ ዲቪ ከሞላችሁ በኋላ መጨረሻ ላይ የሚሰጣችሁ የእናንተ መለያ ነው። ስለዚህ በዚህ መለያችሁ አማካኝነት ኢንትራንት ስታተስ ቼካችሁን ማየት ትችላላችሁ። ስለዚህ በትክክል የሞላችሁትን አስገብታችሁ በዚህ ኮንፈርሜሽን ነምበራችሁ አማካኝነት ዲቪ ደርሷችኋል ወይስ አልደረሳችሁም የሚለውን መመልከት ትችላላችሁ። ከደረሳችሁ ግን ከዚህ በኋላ የሚጠብቃችሁ ነገር ምንድን ነው የሚለውን መመልከታችን በጣም አስፈላጊ ነው። ከተመረጣችሁ ከጥቅምት 2026 እስከ መስከረም 2027 ያሉት ጊዜያት የእናንተ ጊዜያት ወይም ደግሞ ማሟላት ያለባችሁ የምትጠየቋቸው ነገሮች አሉ። ስለዚህ ከነዚህ መካከል ደግሞ ትልቁና ትልቁ የምትሞሉት ነገር ዲኤስ ሁለት ስልሳ የሚባለውን ፎርም ነው። እንግዲህ ከዚህ በፊት ስለ ዲኤስ ሁለት ስልሳ ፎርም በጣም በርካታ ነገሮችን ተመልክተናል። እኔም የተለያዩ አይነት ቪዲዮዎችን ሰርቻለሁ። እሱ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ስለ ዲኤስ ሁለት ስልሳ ማለት ነው። ስለዚህ በዚህ በዲኤስ ሁለት ስልሳ ላይ ታዲያ የምትጠየቋቸውን የምትሞላቸው በጣም በርካታ የሆኑ ነገሮች አሉ። ስለዚህ ይህን ፎርም ስትሞሉ ደግሞ በኋላ ለቪዛ ማመልከቻ 330 ዶላር ትጠየቃላችሁ። ይሄን ክፍያችሁን መፈጸሚያችሁ መፈጸማችሁ በጣም አስፈላጊ ነው ማለት ነው። ስለዚህ ይሄን ዲኤስ ስልሳ ፎር ማስገባት ይኖርባችኋል። ለእናንተ አብሯችሁ ለሚሄዱም የቤተሰብ አባላችሁ የኦንላይን ላይ የስደተኛ ቪዛና የውጭ ዜጋ ምዝገባ ማመልከቻችሁን ማጠናቀቃችሁ በጣም አስፈላጊ ነው። ሌላው የምታሰባስቧቸው ሰነዶች የትኞቹ ናቸው የሚል ነው። እንግዲህ የምታሰባስቧቸው ሰነዶች የልደት፣ የጋብቻ፣ የፖሊስ ሰርተፊኬቶች ያሉ ደጋፊ የሆኑ ሰነዶች ናቸው። ይህም ብቻም አይደለም የሕክምና ምርመራም። ከዚህ በፊት በወታደራዊ እንትን ውስጥ አገልግላችኋል ወይ? በሀገራችሁ ያገልግላችሁ ከሆነ ያንን እነዛን ማስረጃዎች እና እያንዳንዱን የምትጠየቋቸው ማስረጃዎች ማሰባሰባችሁ በጣም በጣም አስፈላጊ ነው። ሌላው ከዛ በኋላ እንግዲህ ቃለ መጠይቅ ነው የሚጠብቃችሁ። ስለዚህ ይሄ ያሰባሰባችሁት ነገር ለቃለ መጠይቅም ላይ ስትጠየቁ ትክክለኛውን መልስ እንድትመልሱ ሊያደርጋችሁ የሚገባ ነው። በነገራችን ላይ አንድ ሰው ዲቪ ደረሰው ማለት ቪዛ ይሰጠዋል ማለት አይደለም። ዲቪ መድረስ ማለት ለቃለ መጠይቁ ብቁ እንዲሆን ብቻ ሊያደርገው የሚችል ነገር ነው። ከዛ በኋላ ከቃለመጠይቁ መጠይቁ በኋላ እንግዲህ ውሳኔ የሚሰጠው የዛ ሰዓት ነው። እንግዲህ ለአንድ ሰው ቪዛ ይሰጣል ወይስ አይሰጥም። ለማንኛውም ግን እናንተ ለዲቪ ደርሷችሁ የምትመረጡ ከሆነ ግን ወዲያውኑ ቶሎ ብላችሁ እንደ ዲኤስ ሁለት ስልሳ የመሳሰሉ ትልልቅ የምትጠየቋቸውን ፎርሞችን ቶሎ ሞልታችሁ ማስገባታችሁ ከዛም በኋላ ደግሞ ሌሎችን መረጃዎቻችሁና ሰነዶቻችሁን ማሰባሰባችሁ በጣም አስፈላጊ ነው። ይህን ከወዲሁ ልታስቡበት ይገባል። ገና ዲቪ ለመሙላት ስታስቡ እነዚህን ሁሉ ነገሮች ማሰብ ይኖርባችኋል። ምክንያቱም ዲቪ ከሚደርሳቸው ሰዎች መካከል ልትሆኑ ስለምትችሉ ማለት ነው። ለማንኛውም እንግዲህ በአሜሪካ ኤምባሲ ወይም በቆንስላ ጽሕፈት ቤት አማካኝነት የቪዛ ቃለ መጠይቅ ላይ ትሳተፋላችሁ። ስለዚህ በዚህ የቆንስላ ባለሥልጣን በቪዛ ብቁነታችሁ ላይ ደግሞ የመጨረሻ ውሳኔ የሚሰጥበት ሁኔታ ነው ያለው። ስለዚህ በዚህ ደረጃ ላይ የሚፈለገውን የቪዛ ክፍያ ወደ ሰል ሦስት መቶ 30 ዶላር በግምት ማለት ነው ለአንድ ሰው መከፈል ያስፈልጋል መክፈል ያስፈልጋል ማለት ነው እንግዲህ ከጸደቀ እና ወደ አሜሪካ የምትሄዱ ከሆነ እንግዲህ ቋሚ የሆነ ነዋሪነት ወይም የግሪን ካርድ ያዥ ልትሆኑ ትችላላችሁ ማለት ነው ስለዚህ ይሄ ለዚህ የሚያስችል የልዩነት ቪዛ ነው የሚሰጣችሁ እንግዲህ ሁሉም ደረጃዎች በመስከረም 30 ቀን 2027 መጠናቀቅ አለባቸው። እንግዲህ ባለፈው ስለ ሁለት ስለ ዲቪ 2026 ስሰራ ቪዲዮ ሰራላችሁ። እስከ መስከረም 30 2026 ድረስ ሁሉም ነገሮች መጠናቀቅ አለባቸው ብዬ ነበረ። ስለዚህ አሁን መስከረም 30 2027 ድረስ ሁሉም ነገር መጠናቀቅ እንዳለበት ነው እንግዲህ የሚገልጸው። አሁን መረጃው ለማንኛውም ዲቪ የሚሞላበት ቀን መቼ ይሆን፣ መቼ እናንተ ዲቪውን የምትሞሉ ከሆነ አንደኛ ለዲቪ ወሳኝ የሆኑ መረጃዎችና ማስረጃዎቻችሁን መሰብሰብና ማጠናቀቅ ይኖርባችኋል። የምትሞሏቸውም ነገሮች በጣም በጥንቃቄ ሊሞሉ የሚገባቸው ነገሮች ናቸው። ማንኛውንም ኢንፎርሜሽናችሁን በትክክል መሙላታችሁን ማረጋገጥ አለባችሁ። ታዲያ ምን አይነት እንዴት ነው ዲቪ የሚሞላው ካላችሁ ደግሞ ዲቪ መሙላት ከተጀመረበት ጊዜ ጀምሮ እንዴት ነው መሙላት የሚቻለው የሚለው በይፋ ስለሚለቀቅ የዛ ጊዜ ደግሞ ስለ ዲቪ አሙላል እያንዳንዱን ነገር አሳያችኋለሁ ማለት ነው። ከዚህ በፊትም የሰራሁት ቪዲዮ ስላለ እሱን ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እንዴት በቀላሉ ዲቪ መሙላት እንደሚቻል። ስለ ፎቶ ደግሞ በትናንትና ዕለት በሰራሁላችሁ ቪዲዮ ላይ ፎቶቻችሁን በምን አይነት መንገድ ማስተካከል ትችላላችሁ ፎቶቻችሁን ለማስተካከል በጣም ግራ ቢገባችሁ ወይም ብትቸገሩ ምን ምን አይነት አጋዥ መሳሪያዎች አሉላችሁ ብያችሁ ነበር። ዌብሳይቶችን የምጠቀሙበት ቪዲዮ ደግሞ በነገው ዕለት ይዤላችሁ የምቀርብ ይሆናል ማለት ነው። ለማንኛውም ይሄንን በተመለከተ እንግዲህ ከዲቪ ጋር የተያዘውን ሁኔታ በተመለከተ ዛሬም ይህን ቪዲዮ ይዤላችሁ ቀርብ ያለው እንደሚጠቅማችሁ በጣም ተስፋ አድርጋለሁ። ማንኛውም አይነት ጥያቄና አስተያየት ካላችሁ ወይም ደግሞ የበለጠ ለመረዳት የምትፈልጓቸው ነገሮች ካሉ በኮሜንት ሴክሽን ላይ ብትጽፉልኝ ይደርሰኛል። እንደዚሁም ደግሞ በቴሌግራም ቻናሌ ላይ ልትጽፉልኝ ትችላላችሁ ማለት ነው። የቴሌግራም ቻናሌ ባዮ ላይ አለ። በእሱ ገብታችሁ ልጽፉልኝ ትችላላችሁ። ለማንኛውም ለዛሬ በዚሁ አበቃው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚህ አይነት ትምህርታዊና ወቅታዊ መረጃዎችን ለማግኘት የዚህን ቻናል ሰብስክራይብ ማድረጋችሁን፣ የደውላውን ምልክት መንካታችሁን አትርሱ። እንደዚሁም ይህን ቪዲዮ ላይክና ሼር ካደረጋችሁ ደግሞ ለሌሎችን በርካታ ሰዎች መድረስ ይችላል ማለት ነው። በሚቀጥለው ቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም